አሜሪካ ባንድ ወቅት ኢራቅ ውስጥ አስራ የፈታችው ከዚያም በአሸባሪነት ከሳ ስትፈልገው የነበረ እርሱን ለጠቆመም 10 ሚሊዮን ዶላር እሰጣለሁ ያለችበት ሰው ዛሬ በቀይ ምንጣፍ ዋሽንግተን ዲሲ ገብቷል። ለአልቃይዳ ተሰልፎ የወጋትን ወታደሮቿ ላይ ጥቃት የፈጸመን የያኔን አማጺ የአሁኑን የሶርያ ፕሬዝዳንት አህመድ አልሻራ በድምቀት ተቀብለዋለች። ንግግሩ የተቆጠበ ጭምትና መልከ መልካም በምዕራቡ ዓለም በአጭር ጊዜ ተቀባይነት እያገኘ ነው ይላሉ መገናኛ ብዙሃን የ42 ዓመቱን የሶሪያ ፕሬዚዳንት። ባለፈው መስከረም በመንግስታቱ ድርጅት ጠቅላላ ጉባኤ ንግግር ለማድረግ ኒውዮርክ የተገኘ ሲሆን አሁን ደግሞ ለይፋ ጉብኝት ተመልሶ አሜሪካ ገብቷል። ሶሪያ ነፃነቷን ካገኘች ከ1946 በኋላ በአሜሪካም ይፋ ጉብኝት እያደረገ የመጀመሪያ የሶሪያ ፕሬዝዳንት ነው። አህመድ አልሻራም ቅዳሜ ሌሊት አሜሪካ ከገባ በኋላም የተለያዩ ስፍራዎችን ሲጎበኝና ከአሜሪካም ከፍተኛ ወታደራዊ ባለስልጣናት ጋር ቅርጫት ኳስ ሲጫወት ቆይቶ ዛሬ ሰኞ ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተነጋግረዋል። አልሻራም የተወለደው ሳውዲ አረቢያም ያደገው ደማስቆ ሶሪያ ነው። ወላጆቹ እስራኤል በኃይል ከያዘቻቸው የጎላን ተራሮች የተገኙ ናቸው ቸው። ልጅ ሆኖ ዝምተኛና ጎበዝ ተማሪ ነበር የሚባለው አልሻራም አሜሪካም የመስከረሙን የሽብር ጥቃት ተከትሎ ኢራቅን ስትወር አልቃይዳን ተቀላቀለም። ለአልቃይዳ ተሰልፈው አሜሪካንን ሲወጋ የቆየው አልሻራም በአሜሪካ ጦር ተይዞ በአቡ ጋሪብና በሌሎች የኢራቅ እስር ቤቶች ለጥቂት ዓመታት መታሰሩ ይነገራል። በ2007 የአሜሪካ ጦር ከኢራቅ ለቆ መውጣት ሲጀምር አልሻራም ከእስር ተፈቶ ወደ ሶሪያ በመመለስ ከአልቃይዳ ግንኙነት ያለውን አልኑስራ የተባለ ድርጅት መሠረተ። በሶሪያም የእርስ በርስ ጦርነት ጊዜ አዲስ የመሰረተውን ተቋም እንደገና አደራጅቶ አሁን ድረስ የዘለቀውን ሀያት ታሪር አልሻም በማለት ሲያዋቅር መቀመጫውንም ሶሪያን ከቱርክ በሚያዋስን ሰሜን ምዕራብ ድንበር ላይ አደረገም። ይሄው የአልሻራ መዋቀር በምሕጻረ ቃሉ ኤችቲኤስ በአሜሪካ የውጭ ጉዳይ ሚኒስቴር በአሸባሪዎች መዝገብ ሰፍሮ ቆይቷል። ቡድኑ የገንዘብ አቅሙን ለማዳበርም ከቱርክ ወደ ሶርያ የሚገቡ ሀገር አቋራጭ የጭነት ተሽከርካሪዎችን ቀረጥ ያስከፍል እንደነበር ይነገራል። በሶሪያ የእርስ በርስ ጦርነት ከአንድ ሚሊዮን በላይ የሀገሪቱ ዜጎች የተሰደዱባት የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን የስደተኞችን ጫና ለመቀነስ የሶሪያቻቸውን ባሽር አልአሳድን በተደጋጋሚ አነጋግረው ነበር ይባላል። ከዚያም አልፎ ስደተኛን ለመገደብ የሚያስችል ስምምነት ለመድረስ አልአሳድን ለማግባባት ቢሞክሩም ሳይሳካ ቀርቷል። በሶሪያ መሪ እርምጃ ቅሬታ የገባቸው የቱርክ ፕሬዝዳንትም ድንበር ላይ ይንቀሳቀሱ ለነበሩ የአልሻራና ሌሎች አማጺ ቡድኖች ድጋፍ በመስጠት በአልአሳድ ኃይል ላይ የበላይነት እንዲይዙ አድርገዋል፣ ይላሉ የአሜሪካ የጸረ ሽብር ተቋም የቀድሞ ከፍተኛ ኃላፊና የህግ ባለሙያ ቶማስ ዋሪክ። ለኤቢሲ በሰጡት ትንታኔ እንደ ቱርክ ሁሉ አሜሪካም ለአልአሳድ መወገድ ወሳኝ አስተዋጽኦ አድርጋለች ባይናቸው፣ ባለሥልጣኑ በ2018 ትራምፕ በመጀመሪያ የስልጣን ዘመናቸው በሶሪያ መሪ አልአሳድ የኬሚካል ጦር መሳሪያ ጣቢያዎችና በአይሲስ ተዋጊዎች ላይ የሚሳኤል ጥቃት እንዲፈጸም ሲያዙ፣ ከዚያ ቀደም አሜሪካም አይሲስን ለሚወጉ የኩርድና የአረብ አማጽያን ወታደራዊ ስልጠናና ምክር መስጠቷም ይነገራል። እናም የአሜሪካም በሶሪያ ጦርነት ጣልቃ መግባቷም ከእስራኤል የሚሳኤል ድብደባ ጋር ተዳምሮ የአልአሳድን ኃይል ክፉኛ ሲያዳ ክመው የአልሻራ ቡድንም አጋጣሚውን በመጠቀም ወደ ዋና ከተማ ደማስቆ ግስጋሴውን አጠናከረ። የበሽር አል አሳድ አገዛዝ በተነቀለ በጥቂት ጊዜ ውስጥ አዲሱ የሶሪያ ፕሬዝዳንት አልሻራ ከመካከለኛው ምስራቅ እስከ አውሮፓና አሜሪካ ድረስ ጥሩ ድጋፍና ተቀባይነት ሲያገኝ፣ አሜሪካም የጣለቻቸውን ማዕቀቦች ለማንሳት መወሰኗ በሶሪያ ህዝብ ዘንድ እንደ ትልቅ ስኬት ተቆጥሯል። በሳውዲ አረቢያ ልዑልና በቱርክ መሪ አስተባባሪነት የቀጠለው ለሶሪያ ፕሬዝዳንት ድጋፍ የማሰባሰብ ጥረት ከፕሬዝዳንት ዶናልድ ትራምፕና ከሌሎች ታላላቅ መሪዎች ጋር በአካል እንዲገናኝ ጭምር አድርጓቸዋል። ወጣት አይነግቡ በውጣ በውጣውረድ ውስጥ ወይም ደግሞ ከባድ ህይወት እያሳለፈ ጠንካራ በማለት የኳታር ባለሥልጣናት የሚገልጹት አህመድ አልሻራም ከፕሬዝዳንት ትራምፕ ጋር ገንቢ ውይይት ማካሄዱ ይነገራል። ሰማንያ ሀገራትን ያቀፈው አሜሪካ ምራሹን አለም አቀፍ የጸረ ሽብር ዘመቻም ሶሪያ እንድትቀላቀል ሲጠበቅ በምትኩ አልሻራም በሀገሩ ላይ የተጣለው ሁሉም የኢኮኖሚ ማዕቀብ እንዲነሳ ይፈልጋል። የዛሬው የዋሽንግተን ጉብኝት የመንግሥታቱ ድርጅት ጸጥታው ጥበቃ ምክር ቤት በአልሻራና በሌሎች የሶሪያ ባለሥልጣናት ላይ ተጥሎ የቆየ ማዕቀብ እንዲነሳ በወሰነ ማግስት የተካሄደ ነው ተብሏል። በውጭ ያለ ገንዘብ እንዳይንቀሳቀስ እናም የጉዞ እገዳን ጨምሮ በአልሻራና የሶሪያ የሀገር ውስጥ ጉዳይ ሚኒስትር ላይ የተጣሉ ማዕቀቦች እንዲነሱ ምክር ቤቱ ወስኗል። እናም አሁን በአሸባሪነት ሲፈለግ የነበረው አልሻራ ወደ ጸረ ሽብር ዘመቻ አባልነት ተሸጋግሮ ማየት ግር የሚለው ካለ የዓለምን ተለዋዋጭነት የማይገነዘብ ብቻ ነው ብለዋል ታዋቂው የፖለቲካ ተንታኝ ፍራንሲስ ግልበርድ ለሮይተርስ አዲሱ የሶሪያ መሪ ሀገሪቱን አንድ የማድረግ አማጽያንን የመቆጣጠርና አደብ የማስገዛት ትልቅ የቤት ሥራ ይጠብቀዋል ከእስራኤል ጋር ሰላም የመፍጠር የኢራንን የመካከለኛ ምስራቅ ተጽዕኖ የመገደብ ልህ አስጨራሽ ኃላፊነት ከሶሪያ ጋር የጠበቀው ወዳጅነት መፍጠር አንድም የጋዛ ተኩስ አቁም ተጠብቆ እንዲቀጥል፣ በሌላ በኩል የሊባኖስ ሄዝቦላህ እንዲገለል ይረዳል ባይ ናቸው የፖለቲካ ተንታኙ። የአሜሪካም ቁልፍ ግቦች። እናም የአልሻራ ጉብኝት አሜሪካም በመካከለኛው ምስራቅ ተጨማሪ ተጽዕኖ እንድታሳድር እድል ይከፍትላታል በማለት ያክላሉ። በሀገር ውስጥ ዘግይቶ የደረሰን ዜና አለ። መንግስት ህገወጥ የውጭ ምንዛሪ አሻጥር ፈጽመዋል ያላቸው ከ100 በላይ ተጠርጣሪዎች መያዙን አስታወቀም። ከ500 የሚልቅ የባንክ ሂሳብ አግዷል። የብሔራዊ መረጃና ድህንነት አገልግሎት ማምሻውን ባወጣው መግለጫ ተጠርጣሪዎቹ የመንግስትን የማክሮ ኢኮኖሚ በመጻረር በተደራጀ መንገድ ህገወጥ የውጭ ምንዛሪ አሻጥር ሲፈጽሙ ነበር ብሏል። ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሪና የግብር ስውራን በሌሎችም ወንጀሎች መሳተፋቸውን በወንጀሉ የተጠረጠሩ 112 የቻይናና የውጭ ዜጎች እንዲሁም ኢትዮጵያውያን ሲያዙ 519 የባንክ ሂሳብ መታገዱን መግለጫው አመልክቷል።